በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ ገብርኤል ማን ነው? የእግዚአብሔር መልአክ ቅዱስ ገብርኤል የስሩሙ ትርጓሜ እግዚ ወገብር አምላክ ሰው ሆነ ሰው አምላክ ሆነ ማለት ነው። ቅዱስ ገብርኤል የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣትና ሰው መሆን ለመናገር ተልኮ የምሥራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ የያዕቆብን በደል ደግሞ የሚያደርግ ጌታ ይወርዳል፣ ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የትንቢት ትንቢት ያስፈጸመና የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የኖረውን ሐዘን የሐዘንም ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ታዲያ የቅዱስ ገብርኤል ክብሩ ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ተስብእት መልአከ ብስራት መጋቢያ አዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረን ነ እያሉ ሲባዝሙ፣ ሳጥናኤል እኔ የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረን አምላክ እስክናውቅ ድረስ በእያለንበት እንቁም እንጽና፣ እንቁም በበህላዌነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ ቅዱስ መልአክ ነው። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋሕዶ ሰባኪ ነው ይሉታል። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ለማርያም ለመቤታችን ለቅድስት ድንግል ማርያም ያበስር ዘንድ የተገባ ሆነ እንዲል ነገረ ሰጋዊ ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸለያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘወትር ጸሎት በአቡነ ዘበ ሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በወዲስዋ መላእክትና በመሳሰሉ ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ደግሞ ፈጥኖ ደራሽ መልአክ ነው። በዚህ ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ፣ ስዕለት ሰሚው መልአክ ይባላል በሀገራችን ክብረ በዓሉ ቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ከክብሩም የተነሳ ምድር በራች። ራእየ ዮሐንስ ምዕራፍ 18 ከቁጥር 1። ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ። ቅዱስ ገብርኤል ሃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት አስሩ የነገድ ሰራዊት ላይ የአርባ ባለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችል ቢል ቢለው ሰይፍ ወርውሯል። ዓለምም የሚያልቀው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ገብርኤል ሆይ፣ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ፣ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘግዝገው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በሀገራችን በተለምዶ ሚካኤል እንዳየህ፣ ገብርኤል እንዳይህ የሚባል አባባል አለ። ይኸውም የመልአኩ ተራድ አይነት እንዳለ ሆኖ ተነግሮ ለማይሰማ ቃል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌ ካህኑ ዘረካርያስ የመልአኩን ቃል ባለመስማቱ ባለመቀበሉ ዲዳ ሆኗል። በተጨማሪም በኢአማንያንም ዘንድ ሳይቀር መልአኩ ገብርኤል ቅዱስ ገብርኤል ይፈራል። ቅዱስ ገብርኤልና ተራዳይነቱ። ቅዱስ ገብርኤል ቅዱሳን ሰማይታት ገድላቸው እንዲፈጸሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸው እንዲጨርሱ ይረዳቸዋል። ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ ቅዱስ መልአክ ነው። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዳለ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም ምን ጊዜም ከእግዚአብሔር የማይለይ መሆንና መሆኑንና አማላጅነቱን ለመግለጽ ነው እንጂ። ሉቃስ ወንጌል ምዕራፍ 1 ቁጥር 19። ቅዱስ ገብርኤል ምእመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶችን እንመለከታለን። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል እንዲል መዝሙረኛው ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዘንድም ዙሪያ ይሰፍራል ያድናቸውም። ማዝ መዝሙር 34 ከቁጥር 1